የክረምት ዝናብ ያልበገረው የስራ ትጋትን የታጠቀ በደቡብ ኢትዮጵያ ክልል ዴታ ወረዳ ዘላ ቀበሌ ህይወቱን በግብርና ስራ ላይ ያደረገ ወጣት አርሶ አደር ነው። አዲሷ ማቼ ወጣቱ በአካባቢው ያለው መልክዓ ምድር ለጎርፍ ተጋላጭ መሆኑ የግብርና ስራቸው ከውጤታማነት ጋር እንዳይገናኝ ጥላ ጥልቶ መከራረሙን ያነሳል። ከዚህ በፊት የእርሻ መሬት ነበር፣ ነገር ግን የመሬት ጥበቃ ላይ የሚታየው እንዳሁኑ አይደለም። አርሶ አደሩ በመሰለ መልክ ሲያርሶ የነበረበት መሬት ነውና ይሄ መሬት ደግሞ በአግባቡ አለመያዙ የተነሳ በተለያየ ተጋላጭነት ምርትና ምርታማነትን የመቀነስ እና ምርቱ በአብዛኛው ካለመስጠቱ፣ ያው መሬቱ ታጥቦ አፈሩ ታጥቦ በላይኛው አፈር በሚሄድበት ሰዓት ላይ ምርት ላይ እየቀነሰና አርሶ አደሩ ወደ ኑሮ ከእለት እለት ወደዛ እንትን ላይ የቆየበት ሂደት ነበረው ማለት ነው። የአፈርን ጤና መጠበቅ እንደ ወጣት አዲሱና በሲዳማ ክልል ሜሳ ቀበሌ ነዋሪው ፈለቀ ፋርስ የሞላሉት ብርቱ አርሶ አደሮች ደግሞ ሲሆን ትርጉሙ ከፍ ያለ ነው። እናም ይህንን ከህይወታቸው ጋር ጥብቅ ቁርኝት ያለውን የአፈር ጤንነትና ደህንነት አረጋግጦ ምርታማ መሆንን በተፋሰስ ልማት ስራ ለማቅናት ተግተዋል። እንደ ወጣትም ሆነ እንደ ማህበረሰቡም ሆነ አንደኛ አፈር ህይወት ነው። አፈር ህይወት ነው። ህይወት ካልኖረ ሰው ልጅ መኖር አይችልም። ስለዚህ ይሄ አፈራችን መጠበቅ የአፈር እንደነትን መጠበቅ ማለት የራሳችን ህይወትን እድሜውን ጨምረ ነው ማለት ነው። ስለዚህ አሁን ከዚህ በፊት ከነበረው አፈር ተንሸራቶ በተለያየ ለኛው አፈር ሲከላ የድብ የነበረው ነገር አፈር ያው እንደምታየው እዚህ አፈራችን ለማፈር እዚህ ማስቀራ ጀምረናል። አሁን ምርትና ምርታማነት አምና ባለፈው አመት ከነበረው አሁን ከፍተኛ ምርት አርሶ አደሩ አግኝቷል። ሰው ተቸግረው የሚኖሩበት ሌላ ቦታም ስላለ ይደግሙልን እያለ ነው ያለ ነው። ይጨምሩልን ሌላ ቦታም ተሰፋፍቶ እንዲሰራ ሰው ሰርቶ ዘርቶ የማይወሰድበት ቦታ ብዙ ስላለን አሁንም ተጨምሮ ይዘራን ብለናል። ሰውንም ተስፋ ስላደረገ ነው ያለው። እንደ ግብርና ሚኒስቴር ይህንን በስነ አካላዊ መንገድ እየተሰራ ያለውን የተፋሰስ ልማት ተግባር ደግሞ በአረንጓዴ አሻራ ተከላ የታገዘ የስነ ህይወታዊ ስራን ማከናወን የግድ ይላል። እናም በክረምቱ ወቅት በአረንጓዴ አሻራ መርሐ ግብር የሚከናወነውን የችግኝ ተከላ አሁን ላይ ከግማሽ በላይ የሚሆነውን ጉድጓድ ከተፋሰስ ልማቱ ጋር አስተሳስሮ ለማስኬድ ተዘጋጅቷል። ስነ አካላዊ እንዳይፈርስ የሚይዘውም የስነ ህይወታዊ ነው ማለት ነው። ስለዚህ በክረምት ላይ ለምናደርገው አሁን ቅድመ ዝግጅቶች እየተጠናቀቁ ያሉበት ሁኔታ ነው ያለው ማለት ነው። በቀጣይ ለሚተከሉት ችግኞች ከ50 ፐርሰንት በላይ የጉድጓድ ዝግጅቱ የተጠናቀቀበት ሁኔታ ነው ያለው። የአፈርና ውሃ ጥበቃ በህዝብ የነቃ ተሳትፎ ሲከናወን ዘላቂ ጠቀሜታን የታጠቀ እንዲሆን ማድረግ እንደሚገባ ይታመናል። ለዚያም ነው በተፋሰሶች አካባቢ የብዛ ኢኮኖሚ ፋይዳ ያላቸውን ችግኞች መትከል የተግባሩ አንድ አካል ሆኖ እየተሰራ የሚገኘው። የአፈርና ውሃ ጥበቃ በስፋት የተሰሩባቸው ቦታዎች ላይ የሚበሉ የዛፍ ዝርያዎች የአትክልት ዝርያዎችን ላይ አተኩረን የሚሄድ ማለት ነው። ምክንያቱም የህብረተሰቡን የኑሮ ደረጃ ከፍ የሚያደርጉ ማለት ነው። ሁለት ጠቀሜታ አላቸው። አንደኛ የአፈርና ውሃ ጥበቃን ወይም ደግሞ የተፋሰስ ልማቱን ለመጠበቅ ያገለግላል። ሁለተኛ ደግሞ የሚበሉ በመሆናቸው ደግሞ ለምግብ ፍጆታ የሚውሉ ናቸው። ኤክስፖርትም ይደረጋሉ። የስነ ምግብን ከማረጋገጥም አንጻር የምግብን ወይም ደግሞ ፉድ ሴኪሪቲን ከማረጋገጥ አንጻር ዘርፈ ብዙ ጠቀሜታ አላቸው ማለት ነው። ይህን ብቻ ማድረግ ለአርሶ አደሩ በቂ አይደለም፣ የሚለው የግብርና ሚኒስቴር የከብቶች መኖንም በለሙ ተፋሰሶች መትከልን ባካተተ መንገድ የአፈርና ውሃ ጥበቃን በዘላቂ ልማት አጅቦ የሚሄድ ተግባር እየተከናወነ ነው ተብሏል። ከሰብል ምርት ጎን ለጎን በእንስሳቱ ላይም የማይተካ ፍላጎትና ሚና ስላለው ለእንስሳቶቹም የሚሆን የእንስሳት መኖም የመትከል ስራዎችን የሚሰራበት፣ ሌላው ደግሞ የአፈር ለምነትና ጤንነትን የሚያዳብሩ የዛፍ ዝርያዎችን እንደዚህ እየተመረጠ ዘርፈ ብዙ ጠቀሜታ ያላቸው ችግኞችን 60% 40% የዛፍ ችግኞችን እየተደረገ የመጣበት ሁኔታ ነው ያሉት። ይህንን የመሰለው መንገድም ምርትና ምርታማነትን በማሳደግ የምግብ ሉዓላዊነትን ማረጋገጥና አልማ ለምትጓዛው ተስፈኛዋ ሀገር ኢትዮጵያ መዳረሻዋ እውን እንዲሆን ያስችላልም ተብሏል።